ይመረት አሁን የልጅን ፍቅረኛ እንዴት ትከታተልልኝ ፈልጋለሁ ስትለው ደንግጦ ነበረ። እንግዲህ አልተሳሳኩም፣ የመረኩት ሰው ትክክለኛ ሰው ይመስለኛል አለችው። እሺ ብሏል። እንግዲህ ኑሀሚን ሰራተኛ እኮ አይደለሽም። ቆይ አንቺ ሰራተኛነቱን አሚን ብለሽ ተቀበልሽው እንዲ? አሏት አባት። አይ እኔ ሰራተኞቹ የሉም፣ እኔ መስራት ስለምፈልግ ነው፣ ምክንያቱም ቁጭ ብዬ መቀለብ አልፈልግም አለችው ማለት ነው። እንግዲህ ይሄ ሰውዬ ወንድሜ ነው። አባትሽ ቆሞ ሲሄድ ማየት ፈልጋለሁ እያለ ነው። በጣም ደስ ብሏታል። እርስዎ ማለት ለእኔ አባትን በላይ ብላ ቅፋ አርጋ ስስመው እንግዲህ እንግዲህ ከልጅቷ ጋር እየተለጣጠፍክ ነው። ይህንን ስታረግ ለሁለተኛ ጊዜ ነው እያለ እየታወቀ ነው ግን አለች። እንግዲህ ሌባ እናት ልጇን አታምንም እንደሚባለው በቃ ሻንች ባለጌ ብሎ ጥሏት ሄደ።

እዚህም ቆየው ቤተሰብሽ ለማዳን ስለው ያለችው ነው። ሀሚምን ለማለት አስባ ነው ቤተሰብ። ምክንያቱም እርማያስ እዚህ ከመጣ አደጋ ነው፣ ለልጇ ችግር ነው ብላ ስላሰበች እንደገና ደግሞ ናሆ ማገባት አለው። ምርጥ እጮኛ አይናት ያላት ልጃው ሌላ ጋር የምትልከሰከስ መሆኗን ለማስረዳት ነው ይመስለኛል። በፍቅር ለመጣብኝ ፍቅር ነኝ እኔ መሃሚ፣ በጸብ ለመጣብኝ ግና አንደኛ ነኝ፣ እኔ ነብር ነኝ እያለቻት ነው ሁሉም ነገር ልትሆን እና እኛ ምስኪንሆን በዛ ቻረመን እየፈለለ መሆኑ ሳስብ ያሳዝነኛል። እንግዲህ ይህ ኤርማያስ የልጁን እጮኝ የነሆሚን እጮኛ አግኝቷታል ማለት ነው። ግን የሚቀርጻቸውና የሚከታተላቸው አባትየው አስቀምጦ ስለነበረ የተከታተላቸው እየቀረጻቸው ይገኛል ማለት ነው። እንግዲህ ምንድን ነው የተሸፋፈንከው ስትለው የሚከታተሉ ሰዎች ሊቀርጹን ይችላሉ ሲላት፣ እኔንስ ቀድመህ ለምናምን ነገር ከኝም እያለችው ነው። ኤሚ ከአንተ ፍቅር ይዟታል እንዴት ወዴት እያለችው ነው እንደገና ደግሞ እንትናን የተረሳ ጉዳይ ነው እባክህ አሳምናት እያለችው ነው እንግዲህ ከመቼው ኤሚን ፍቅር ከአንተ ያዛት እያለችው ነው እሱ ደግሞ ምን ነው ቀናሽ እንዲ ይቺ ልጅ እንግዲህ እርጉዝ ናት። ቡፍ ቡፍ እያረጋ ነው ያረገዘችው ከኢርሜስ ወይስ ከናሆም? እንግዲህ በአንድ ሽንት ቤት ተከትሏት ገባ። ከዛ በኋላ ማለት ነው ይሄ ነው አሁን

ይህም በሽተኛ መጠናቀሚያ ነው ወይ የኔ ቤት ብላለ። የናሆሚ አባት ቤት መቷል። ከሀኪም ቤት ወቶ እንግዲች መናጢ ሴትዮ ለነዝህ ሰዎች ብለህኔ መንጥቀለጥ ላይ ነው እያለች፣ በጣም ባለጌ የሆነ ሴት ናት። ከዚህ በኋላ እዚህ መኖር ያለብን አይመስለኝም። ምናልባት ጊዜ ሲደርስ ታውቂ ይሆናል። እኔ ግን የሆነ ነገር ምንድን ነው፣ የሆነ ሰው እየተከታተለኝ ያለው። እንግዲህ የናሆም ፍቅረኛ እናት ሰላይ ሳይልኩብኝ አይቀሩም ስትለው የምን ሰላይ ሳላይ ብሎ ራሱ ደነገጠ። በሚገርም ሁኔታ ማለት ነው። እንግዲህ የናሆም እናት ልጅቱን ተከታተልካ፣ ወይ ከምን ደረስክ ሲሉት ምንም አላገኘሁም፣ ምንም አላገኘሁም ማለት አላለችም ነበር ነበር እንግዲህ ኖሃሚን፣ እርሜያስ ዝና ያለው እንደማታውቀው ሆን እያለችው ነው። እሽ ብሎ አለባት። እዩ እንግዲህ የኖሃሚን እጮኛ አብረው እርማያስ ጋር ያወሩትን እያንዳንዷ ነገር ተቀርጿል ማለት ነው። አባትየው አይታል። በጣም በንዴት ተቃጥሏል፣ ተቀጣጥሏል። በቤተሰብ በጣም ፈርቻለሁ ነው አሁን። በቤተሰብ ምክንያት እንዳላጣ እያልኩ ፈርቻለሁ ትላለች። የናሆሚ ፍቅረኛ፣ ምናልባት እንደምንለያይ ሳስብ ፍቅሬ በልጥ እየጨመረብኝ ነው። አምራን እንግዲህ በጣም መለያታችንን ሳስብ ፍቅሬ በጣም እየጨመረ ነው እያለች፣ እሱን ልብ እየወሰደ ትገኛለች። አልገባኝም። ቆይ፣ ሌላ የተፈጠረ ችግር አለ እዛ ቤት የመኖሩን አሳብትችዋለሁ ዙሪያን በአደጋ ተከብቤ እንዴት ተረጋጋለሁ? ቶሎ እንገባና ሁሉንም ነገር እንጨርሰው እያለኝ እንግዲህ በጣም ፈጥና እንድታገባ ፈልጋለች አምራን ሰለምንምታል እንዳታስብ ነገር

ጊዜ ጋር ሰልችቶኛል። ምክንያት ሽንተና ሀገሬ ኑሀሚን ለምክንያት ነበረ ዘቆያለሁ ያልሽው እያለ እንግዲህ ልጁን እያስጨነቃት ኑሀሚን እያስጨነቃት ይገኛል። አባትዬው ተናዶባታል። እንግዲህ ሁለተኛው ሚስጠር ያልነገርኩህ ችግር ስለሆነ ነው። ጠብቀኛ አባዬ እያለች እንግዲህ ኖሃ ሚሄድ ትልቋን ሴትዮ ልሰርባት ስትል አባትዮ እጇን ይዞ አስቀራት። ሁለተኛ ችግር መፍጠር አልፈልግም ብሏል። እንግዲህ የልጅ አባት ለሆነ ወይ ወይኔ እያለን አሁን በደስታ ሊሞት ነው። እሷ ደግሞ ዛሬውኑ እንድነግራቸው ስትለው፣ አዎ ዛሬውኑ ማደር የለብኝም እናገራለሁ እያለ ነው አባትዮ ተቃጥሯል። በቪዲዮ የተነሳ ደግሞ ልጁ በደስታ ሊያብድ ነው። እንግዲህ ወዷን እየነካካ የት ልውሰድሽ፣ ምን ላርገለሽ፣ ምን አማረሽ እያለ ነው። ከሆኑ ያልሰማሁት እንግዲህ አባትዬው የተቀረጸውን ቪዲዮ ጉዲ የልጅሽን ሚስት ም እኮ ነው እያለ ይዞ መጥቶ፣ የዝህኛው የኤርማየስ ድምፅና የልጅቱ ጉዳያቸው ወጣ ማለት ነው። እንግዲህ ኤርማየስን ተቆፋፍኖ ነበር። ያውቁታል ወይስ አያውቁትም አለ ኋላ ማለት ነው። እንግዲህ ከዚህ ላይ ጨርሷል ፊልሙ ማለት ነው። እንግዲህ ኑሀም ሲሰማ ምንድን ነው አለ። የምር ግራ የተጋባው ፊልም ነዋል። እንዲህ ላይክ፣ ሰብስክራይብ አድርገ ውድ ቤተሰቦቼ፣ አበረታቶኝ አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው